ልከኛ ህይወት መከራን የሚቀበል ህይወት ወንጌል ሰባኪነትን ህይወቱ ያደረገ ህይወት እና የሚፈጽም ህይወት ማለት ነው። እነዚህ ነገሮች ለአንድ ክርስቲያን በጣም ተገቢ ናቸው ብዬ አምናለሁ። ኢየሱስ ክርስቶስ ሲገለጥ በምታገኙት ነገር ላይ ፎከስ እንድታደርጉ ሌላውን አደለ እንትን አገኙ፣ ያልፋል፣ እንትን ሁኑ፣ ያልፋል። የማያልፈውን ግን ርስት መጽሐፉ እየነገረን ያለ እዛ ላይ ትኩረት እንድታደርጉ የኔና እናንተ ሩጫ እዚች እዚች ምድር ላይ በምናገኘው ነገር ላይ የሚጠቀለል አይደለም። በመምጣቱ ክብር ውስጥ ነው። ሳያይ እንደማይሞት እግዚአብሔር ተስፋ ቃል ገብቶለት እንደነበረው ሽማግሌው ስምዖን ፎከስ አድርጎ ኢየሱስን እስኪያቅፍ ድረስ እይጠባበቅ እንደነበረ በጣም በልከኛ ህይወት በጭምተኝነት ራሱን እየገዛ የእስራኤልን ተስፋ ሳያይ እንደማይሞት እግዚአብሔር በሰጠው መሰረት ራሱን ገዝቶ የኖረ ሰው። የክርስቲያን ሌላኛው ኳሊቲው መጠን ይባላል። በሁሉ ነገር እግዚአብሔር በሰጠው ነገር ሁሉ ልከኛ ህይወት ያስፈልጋል። በመጠን ኖራችሁ በጣም ነው የሚያስከብራችሁ። መጠን ማለት በመጠን የምትኖሩት የህይወት ኑሮ ተራ ቦታዎች አክሰስ እንዳትደረጉም፣ በማንም ሰው አእምሮ ውስጥ በማይሆን ነገር እንዳትተረጎምም ያደርጓቸዋል። መጠን የሚለው ነገር ውሏችሁ መጠን ይኑሮ፣ ንግግራችሁ መጠን ይኑሮ፣ የምታደርጉት ነገር መጠን ይኑሮ፣ ኑሯችሁ መጠን ይኑሮ። ልከኛ ህይወት በአመጋገብ ባኗኗርህ፣ በላይፍ ስታይል ልከኛ ነገር ስትኖር ነፍስ ትረካለች። ኢየሱስን ያለች ነፍስ የምታልፍበት መንገድ አለ ነገር ልከኝነትን ማታበጅ ከሆነ ኢየሱስ ክርስቶስ ሲመጣ ሲገለጥ የምታገኘው ጸጋ ከፊት ይጠፋባል። ትጮኸዋለህ ገብተህ ጌታ ሆይ መኪና ካልገዛህልኝ መኪና ትይዛለህ። ጌታ ሆይ እንትን ካልወሰከኝ ጌታ ሆይ እንትን ካላት። ሙሉ የሚያደርግህ የኢየሱስ መመለስ ነው። ስለዚህ በዚህ በወደቀው ዓለም ውስጥ እግረ መንገድህን እየበላህ ኢየሱስ ይመጣል እያልክ ነፍስን ሪኮል እያደረግካት ተስፋህን እዛ ላይ ነው። ትኩረት ልከኝነትና ተስፋ እንትን ሆነህ ማለት ነው። ይሄ ቪጅላንት አይኔን አላነሳም። በዚህም በኩል እግረ መንገዴን ልበላ ልጠጣ እችላለሁ። አይኔ ግን ከመምጣቱ ላይ አይነሳም። ስብከቴ ስርክምና ቪጌት አድርገው። ዞሮ ዞሮ ኢየሱስ ሲገለጥ በማገኘው ነገር ላይ ነው ትኩረት ማደርገው። ለምን ወርቄን እንቁዬን በአፈር አልቀይርም። ዓለሙም ምኞቱም ያልፋሉ። የኢየሱስ ክርስቶስ የሆነው ግን አያልፈም። ስለዚህ ለማያልፍ ርስት ቤታችሁ ቢመቻች አይሻልም? 1ኛ ጴጥሮስ መጽሐፍ ምዕራፍ አንድ ላይ እንሄዳለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ በጳንጦስ በገላትያ በቀጰዶቅያ በእስያና በቢታንያ ተበትኖ በመጻተኝነት ለሚኖሩ ለእግዚአብሔር ምርጦች እግዚአብሔር አብ አስቀድሞ አውቋቸው ኢየሱስ ክርስቶስን ለመታዘዝ ደሙ ለተረጫባቸውና በመንፈስ አማካኝነት ለተቀደሱ ጸጋና ሰላም ይብዛላቸው። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ ኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠራ ጠፊ ከሆነው ወርቅ ይልቅ እጅግ በከበረው እምነታችሁ እውነተኛ መሆኑ እንዲሁ ሲረጋገጥ ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናን ክብርንና ውዳሴን እንዲያስገኝላችሁ ነው። እርሱንም ሳታዩት ትወዱታላችሁ፤ አሁን ባታዩትም በእርሱ ታምናላችሁ። መግለጽ በማይቻልና ክብር በሞላበት ሐሴት ደስ ይላችኋል። የእምነታችሁን ፍጻሜ እርሱም የነፍሳችሁን ድነት እየተቀበላችሁ ነውና ነው። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ ድነት ተግተው በጥንቃቄ ይመረምሩ ነበር። በእነርሱ ውስጥ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ እንዲሁም ከመከራው በኋላ ስለሚሆነው ክብር አስቀድሞ በመናገር ያመለክታቸውን ጊዜ መቼ እንደሆነ፣ እንዴት እንደሚፈጸም ይመረምሩ ነበር። አሁንም ከሰማይ በተላከ መንፈስ ቅዱስ ወንጌልን ባበሰሩላችሁ ሰዎች የነገሯችሁን ነገር ባወሩላችሁ ጊዜ አንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። መላእክትም እንኳ ሳይቀሩ እነዚህን ነገሮች ይመኛል። ቁጥር 13 ስለዚህ ልባችሁን አዘጋጁ፣ ራሳችሁንም ግዙ፣ ተስፋችሁን ኢየሱስ ክርስቶስ ሲገለጥ ለእናንተ በሚሰጠው ጸጋ ላይ ሙሉ በሙሉ አድርገው። ሐዋርያው ጴጥሮስ በክርስቶስ ኢየሱስ ቅዱሳን ስላገኙት በሞቱና በትንሣኤው ምክንያት ስለሆነላቸው ነገር እየዘረዘረላቸው ይሄድና ስለዚህ ብሎ ምክንያቱን ያስረዳል ምናልባት በሁለተኛው መልእክቱ ላይ እንኳን ምዕራፍ አንድን በምትመረምሩበት ጊዜ ከመለኮቱ ባህሪ ተካፋይ የሆኑ ወይም ደግሞ የእግዚአብሔር ልጅ ህይወት እንዲኖሩ በዚህ በመጥፎና በጠማማ ትውልድ መካከል የህይወትን ቃል እንዲያቀርቡ መጽሐፍ ቅዱስ በሐዋርያው ጳውሎስም አማካይነት እንደሚናገረው ሁሉ ምንድነው? በእኔና በእናንተ ህይወት ውስጥ ክርስትናን ናሬት እንድናደርገው ሊያግዘን የሚችለው ሲባል በማይነገር በቃላት ሊገለጥ በማይችል ሀሴት ደስ እያለ በሰማይ ከተዘጋጀልን ርስት የተነሳ። አሁን ታውቃላችሁ፣ ርስት የሚባለው ነገር ሴንስቲቭ በጣም ሲበዛ ሴንስቲቭ የሆነ የሰው ልጆች የልብ ትርታ፣ ይሄ አብሶሉት ፕሮፐርቲ የሚባል ነገር ስለ ነገው ነው። ሰው ዛሬ በልቶ ጠጥቶ አመስግኖ ሊኖርበት በሚገባው ህይወቱ በዛው ልክ እንደውም በጣም በሚያስገነዳ በላቀ መልኩ ስለ መጪው ዘመኑ ያስባል። ያም ርስት ነው። ምናልባት ሃይማኖት አደንዛዥ እጽ ነው ሰዎች እንዲሁ በተስፋ ዝም ብለው እንዲፍነከነኩ የሚያደርጋቸው ስርዓት ነው ብሎ ሶሻሊዝም ሲያሯሩጠው እንደነበረ አይነት ሳይሆን ሌሎች ሊሆኑ ይችላሉ። ጊሚክ የሆኑ ሪሊጂስ ባክግራውንዶች ሊኖሩ ይችላሉ። የእኔ ኢየሱስ ግን እኔ በሕይወቴ ተፈትኖ ቴስት ያደረግኩት እምነቴ ብዬ ያዝኩት ትምክቴ የእግዚአብሔር ልጅ ኢየሱስ፣ የምኞት ዓለም አደለም። ኢየሱስ በሕይወቴ ተፈትሾ እውን ሆኖ ያየወት ነው። መንፈሴን አሳርፏል። ነፍሴን አሳርፏል። ሥጋዬን አሳርፏል። ጠማማ ከሆነው ክፉ ከሆነው ከዚህ ዓለም አድኖኛል። እንደ ማንኛውም ሲቪሊያንስ እንደሚኖሩት ኑሮ እንዳልኖር አድርጎኛል። እኔን ገርቷል። ይሄንን እያበራራላቸው በሰማይ ስለቀረላችሁ ርስት ኢየሱስ ክርስቶስ በመሞቱና በመነሳቱ ምክንያት ለማይጠፋ ሌባ ገብቶ ሊዘርፎ በማይችል ብልና ዝገት በሌለበት ርስታችሁ በዛ ከተሰወረ ምን አይነት የሕይወት ዘዬ ምን አይነት የሕይወት ውጣውረድ ምን አይነት የህይወት ፈተና ይልቁን በአንድ ክርስቲያን ውስጥ ልከኛ ህይወት፣ መከራን የሚቀበል ህይወት፣ ወንጌል ሰባኪነትን ህይወቱ ያደረገ ህይወት እና የሚፈጽም ህይወት ማለት እነዚህ ነገሮች ለአንድ ክርስቲያን በጣም ተገቢ ናቸው ብዬ አምናለሁ። ነምበር ዋን ኢየሱስ ክርስቶስ ሲገለጥ በምታገኙት ነገር ላይ ፎከስ እንድታደርጉ ሌላውን አይደለም አ ቆይ ቆይ አንድ ጊዜ እንትን አገኙ ያልፋል፣ እንትን ሁኑ ያልፋል። የማያልፈውን ግን ርስት መጽሐፉ እየነገረን ያለ እዛ ላይ ትኩረት እንድታደርጉ። ብዙ ሰዎች በዚህ ዘመን ያልደረሱበት ነገር ቢኖር ፓወር ኦፍ ፎከስ የሚባለው ነገር የትኩረት ኃይል ማለት አንድ ነገር ላይ ኢፌክቲቭ እንድትሆን ያደርግሃል። ኢየሱስ ክርስቶስ በመመለሱ ጉዳይ ለቤተ ክርስቲያን ሃይሊ ፎከስ ማድረግ አለባት ብዬ አስባለሁ። መጽሐፍ ቅዱሱ የሚያስተምር እንደዛ ነው። አይገርምም? የልቦናችሁን ወገብ ታጥቃችሁ የሚለውን ፎከስ ብዬ አለ ትኩረት አድርጉ ነው። አሁን ከዚህ በኋላ ከዚች ውጪ ስላለው ትውልድ እኔም እናንተም ምሳሌ የምንሆንበት በሄዳችሁበት ቦታ ሁሉ ሪኮል ለማድረግ የኢየሱስ ክርስቶስን ዳግም መምጣት፣ በዳግም መምጣቱ የምናገኘውን ትሩፋት ደግሞ በብዙ መልኩ ተስፋ እያደረግን ለትውልድ እንናገራለን። አንደኛ ሆኖ ፎከሳችሁን አስተካክሉ ነው። ለምሳሌ እግረ መንገድ ለምሳሌ ሯጭ ሲሮጥ ለሃይላንድ ውሃ ለው እንደሚሮጠው ጉባኤው ይመልስልኝ። እንደው እንደው እንደው ያቺ ውሃ እንዴት እንደምጥመኝ ብሎ አይገባም። በዋናነት የሚገባው ውድድሩን አሸንፎ አክሊሉን ለማንሳት ነው። ወይም ደግሞ የሚሸለመው ሜዳሊያ ለማንሳት ነው። የኔና እናንተ ሩጫ እዚህች እዚህች ምድር ላይ በምናገኘው ነገር ላይ የሚጠቀለል አይደለም። በመምጣቱ ክብር ውስጥ ነው። ስለ መጠን መጽሐፍ ቅዱስ በብዙ መንገድ አስተምሮ እስፔሻሊ አዲስ ኪዳን ማለት ልከኝነት ማለት ነው። ይሄ ይሄ መውደስቲ የሆነ ጭምተኝነት ያለበት በብዙ ነገር የተቆጠበ በትምህርት ልከኝነት፣ በህይወት ልከኝነት፣ በውሎ ልከኝነት፣ በቅድስና እግዚአብሔርን በመፍራት በመጠባበቅ ልክ አባቶች ባለፉበት ወግ ውስጥ ማለት ጌታችንን ኢየሱስ ክርስቶስን በእግዚአብሔር የተቀባውን ሳያይ እንደማይሞት እግዚአብሔር ተስፋ ቃል ገብቶለት እንደነበረው እንደ ሽማግሌው ስምዖን ፎከስ አድርጎ ኢየሱስን እስኪያቅፍ ድረስ እይጠባበቅ እንደነበረ፣ በጣም በልከኛ ህይወት በጭምተኝነት ራሱን እየገዛ የእስራኤልን ተስፋ ሳያይ እንደማይሞት እግዚአብሔር በሰጠው መሰረት ራሱን ገዝቶ የኖረ ሰው። ነገር ግን እንደዚያ ያለ በሕዝብ ሁሉ ፊት ያዘጋጀህት ይህንን መድኃኒት አይኔ አይታለችና ባርያህም በሰናብ ታሰናብተዋል። እግዚአብሔር መጪውን ዘመን እንደዚህ ያደርግላችሁ፣ አይናችሁ ይህንን ይመልከት እና የኢትዮጵያን ቤተክርስቲያን መጎብኘት ሳታዩ ሪቫይቫል ሳታዩ የሚሊየንስ ኦፍ ሚሊየንስ በዓለም ሁሉ ያለው ህዝብ በዚህ ወንጌል ሳይጎበኝ ነብሳችሁ አታንቀላፋ እና በጣም የምመኘው ይሄንን ይሄ ሁሉ ግርግር ያልፋል፣ በማያልፈው ጌታ ላይ አይናችሁ እንዲቀመጥ የክርስቲያን ሌላኛው ኳሊቲው መጠን ይባላል። ለምሳሌ በሁሉ ነገር እግዚአብሔር በሰጥህ ነገር ሁሉ ልከኛ ህይወት ያስፈልጋል። በመጠን ኖራችሁ ባይዘዬ በጣም ነው የሚያስከብራችሁ። መጠን ማለት ስሙኝ ጥበብ ነው፣ ነግራችሁ መጽሐፍ ቅዱስ የሆነውን ጥበብ ነው። በመጠን የምትኖሩት የህይወት ኑሮ ተራ ቦታዎች አክሰስ እንዳትደረጉም በማንም ሰው አእምሮ ውስጥ በማይሆን ነገር እንዳትተረጎሙ ያደርጓቸዋል። መጠን የሚለው ነገር ውሏችሁ መጠን ይኑሮ፣ ንግግራችሁ መጠን ይኑረው፣ የምታደርጉት ነገር መጠን ይኑሮ። አሁን ደግሞ አደገኛ ነገር ልነካ ነው። ኑሯችሁ መጠን ይኑሮ። ልከኛ ሕይወት በአመጋገብ በአኗኗርህ በላይፍ ስታይል ልከኛ ነገር ስትኖር ነፍስ ትረካለች። ኢየሱስን ያለች ነፍስ የምታልፍበት መንገድ አለ። በሁሉ ነገር ልከኝነትን ማታበጅ ከሆነ ኢየሱስ ክርስቶስ ሲመጣ ሲገለጥ የምታገኘው ጸጋ፣ ከፊት ይጠፋባል። ለምን ብድር በምድር ነው የሚሆን። ትጮዋለህ ገብተህ ጌታ ሆይ መኪና ካልገዛህልኝ መኪና ትይዛለህ። ጌታ ሆይ እንትን እንትን ካል ሆነህ ማለት ነው። ይሄ ቪጅላንት ፍጥጥ አይኔን አላነሳም። በዚህም በኩል እግረ መንገዴን ልበላ ልጠጣ እችላለሁ። አይኔ ግን ከመምጣቱ ላይ አይነሳም። ስብከቴ ስርክምና ቪጌት አድርገው። ዞሮ ዞሮ ኢየሱስ ሲገለጥ በማገኘው ነገር ላይ ነው ትኩረት ማደርገው። ለምን ወርቄን እንቁን በአፈር አልቀይርም። ዓለሙም ምኞቱም ያልፋሉ። የኢየሱስ ክርስቶስ የሆነው ግን አያልፈም። ስለዚህ ለማያልፍ ርስት ቤታችሁ ቢመቻች አይሻልም? ዳዊትን ይሁት የብሩ፣ የወርቁ፣ የምኑ ሰለሞኑን ሁሉ ነገር ተከማችቶ ከእግዚአብሔር ከአምላካቸው ላይ ትኩረታቸውን እንዲያነሱ አይፈልግም። እስራኤል እግዚአብሔርን ለሚያመልክ ህዝብ ሞዴል ናት፣ ዛሬም ድረስ መጽሐፍ ቅዱሱ እነሱ እንዴት ስትራግል ውስጥ እንደገቡ ከነሱ እንድንማር ነው። መጽሐፍ ቅዱስ ሁሌ እያለፈ እያለፈ የሚያስቀምጥል ለትምህርታችን። ፎከሳችሁን እዛ ላይ አድርጉም፣ አይንዳችሁን አስተካክሉ። just fix your mind on Jesus። ከዛ በኋላስ ልከኛ ህይወት ምሩ። ልከኛ ህይወት ሲኖርህ እግዚአብሔር ባስቀመጠልህ በዛ ነገር ላይ ትሮጣለህ። እዚህ መካከል ያላችሁ በጣም ነፍሳችሁ በምኞት ፈረስ የምትጋልብ ሰዎች ካላችሁ፣ አይጠቅማችሁም ከኢየሱስ ክርስቶስ ላይ አይናችሁን እንድታነሱ ወዴት እንደሚወስዳችሁ ታውቃላችሁ። ኦኬ አዝማሚያው ብዙ አላማረኝም። አሁን ወስደው ይሰቅሉታል፣ ይገሉታል፣ የእሱም ኢምፓየር ያከትማል ብሎ በሰላሳ ብር ሸጦት ሄደ። የህይወትን ራስ ከእኛ እንዳንዱ ተቆጥሮ ነበረ ማቲያስ ሲገባበት ከእኛ እንዳንዱ እድል ተሰጥቶት ነበረ። ግን ሂ ጀስት ሚስድ ሂዝ ፎርችን እድሉን አጣው እንደ ይሁዳ። ብኩርናችሁን የእግዚአብሔር ልጅ የሰጣችሁን ነገር ኳ አድርጋችሁ ለመሄድ የምታስቡ ሁለተኛውን ነገራችሁን በልክ እንድታደርጉ በመጠን ኖራችሁ ነገራችሁን በልክ እያደረጋችሁ እንድትሄዱ መጽሐፉ ያስተምረናል። ይኸውልህ በነፍስ ወከፍ በየቤት ደሞዝ ቢላከልህም የነፍስህን ኮርነር አይሞላም። ሙሉ የሚያደርግህ የኢየሱስ መመለስ ነው። ስለዚህ በዚህ በወደቀው ዓለም ውስጥ እግረ መንገድህን እየበላህ ኢየሱስ ይመጣል እያልክ ነፍስን ሪኮል እያደረግካት ተስፋህን እዛ ላይ ነው። ትኩረት ልከኝነትና ተስፋ የሚባለውን ነገር አንስቼላችኋል። እናንተ በዚህ ወንጌል የምትከፉ ሰዎች ካላችሁ አሁንም በደንብ አድርጌ ልንገራችሁ በሙሉ ልብህ ያለህን ነገር ሁሉ በኢየሱስ ክርስቶስ መምጣት ላይ እና በምታገኘው፣ እሱ ሲመለስ በምታገኘው ብድራት ላይ ቁጭ። ቀጥሎስ ልከኛ ህይወት፣ ይህን እያሰብክ አብርሃም በድንኳን እንደኖረ የድንኳን ኑሮ እንደሚያክል እንደሚመስል፣ እንደዛ ህይወትህን እንድትመራ ቀጥሎ፣ ተስፋህንም አሁንም ተስፋ የምታደርገው ነገር ሙሉ ለሙሉ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ እንዲሆን ነው መጽሐፍ ቅዱስ የሚያስተምረው። ማርታ ማርታ ሆይ የሚያስፈልገው ጥቂትና አንድ ነገር አሉን ስሚ መባከን ይታይብሻል የት ነው አይኖቻችሁ ያሉት የልቦናችሁን ወገብ ታጠቁ አእምሯችሁ ፎከስ ያድርግ ሶበር ማይንድድ ሆኑ ንቁዋን ሆኑ እከኛ ኑሮ ኑሩ ከዛም ተስፋ አድርጉ በየትኛው ላይ በሚመጣው ጌታና በሚሰጣችሁ ነገር ላይ ተስፋችሁን አኑሩ የዛሬ ነገር ከመልካም ነገር አትጉደሉ። አያችሁ በነገራችን ላይ እችን አስተውላችሁ ስሙኝ። ዘጠኝ መቶ ቁልፍ ይዘ ከምትዞር አንድ ማስተር ኪ ይኑር። ማስተር ኪውን ነው የነገርኩ። እግረ መንገድህን እያለፍክ እግዚአብሔር ይጥልልሃል። ምንም ይጎል። ምክንያቱም ስትጠባበቁ ነው የሚለው። ስትጠባበቅ ከጸጋው አይጎልብህ። ከምትበላው ከምጠጣው አይጎልብህ። እግዚአብሔር በረሃብ አይገልህ። ከመልካም ነገር አትጎልም። ነገር ግን ምድር ብቻ ብትሆን ምድር ብቻ ብትሆን በእስራኤል ላይ የተፈጸመውን ጥፋት በቃ አለቀል። ለማንኛውም ይህንን የእውነት ወንጌል ሰምታችሁ ጆሮችሁ እንዳይፈዙ፣ አይናችሁ እንዳይታወር ጥንቃቄ አርጋችሁ እንድትመላለሱ የዛሬ ኤግዛውቴሽን ነው፣ ልባዊ ምክሬ ነው። ክብር ለኢየሱስ ይሁን። ባገኟችሁ ሰዎች ልብ ሁሉ ላይ የኢየሱስን መምጣት የምትጭሩ እሳት የለበሱ ክርስቲያን ያድርጋቸው ይሄን